ይሰማላ፣ ይሰማላ። እሺ፣ እኔ ጥያቄ ምንድን ነው? ቃል ነኝ የልጆቹ እናት የከድጃና የኢንቲሳር፣ አንተ ሻዳ ሲያስቃት። እኔ ጥያቄ ምንድን ነው? አሁንኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ ይሰማሉ ማለት አሁን በኛ ያማልዳሉ ተብሎ ይታመናል። አሁን ገብርኤል በእናንተ ያማልዳል፣ መላእክታን በናንተ ያማልዳሉ። ሌላው ደግሞ ውሻ ለምንድን ነው በእናንተ ነጃሳ የተባለው? ያ ውሻን ነጃሳ ነው ትላላችሁ እና ያ ለምን ሊሆን ቻለ? እሺ መላእክቶች በእኛ ጋር ያለው እምነት አሁን ያ ያለው ይሰማል ወይ ምድር ላይ የምንሰራውን ላ ይህን አያደርገው አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈፀም ይመጣሉ። ይህ ነው ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ ጅብሪል ምናነ እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ። ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈፀም የሚወርዱ ናቸው መላእክቶች። ቻቸዋል አድርጎ ያላቸውን ያደርጋሉ፣ ተው ያላቸውን ይተዋሉ። ላ ያሱን ላ ማአምሮ እኔ ያዘዝኳቸውን አያምፁም ብሏል። ወይ ለማ ይመሩን አድርጎ የተባሉትንም ያደርጋሉ። አለ እነዚህ ናቸው መላእክት፣ ጻድቅ ናቸው፣ በፍጹም ኃጢያትን የማያደርጉ ንጹሖች ለአምላክ የሚታዘዙ ናቸው። ተጠቃሽዋል መልጃ የሚባለው የሚከሰተው መቼ ነው ከተባለ ትንሳኤ ቀን ነው። ዛሬ ምድር ላይ አይደለም፣ የፍርዱ ቀን የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን፣ ያታዘው የከለከላቸው ተከልከለው፣ ያታዘዘን ታዘዙ የፍርዱ ቀን በሚቀርብ ጊዜ የዛኔ መልጃ ይካሄዳል። የዛኔ የፍርዱ ቀን

የሚያማልዳቸውን አካል ይፈልጋሉ። ምልጃው ምንድን ነው? ፍርድ እንዲጀምር ዘንድ የሚጠይቅ አካል ማለት ነው። ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ፍርድ አስጀምር ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ ያለው ከዚህ አዳም፣ እኔ ይሄን አልችልም ይልና ወደ ኖህ ጋር ይልካቸዋል። ኖህ ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ይሄዱላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ

እኔ ለዚች ምልጃ አለሁ እኔ ለዚች ምልጃ አለሁ እኔ ለዚች ምልጃ አለሁ። አብሽሩ ይሏቸዋል፣ አንጠልቅ አሉ ከዚያም ይሄዳለው አሉ ይራመዳሉ። ማንም ያልደፈረውን ቦታ ይሄዳሉ። ወቀዐ ሳጂደን ረቢ ዐዘ ወጀል፣ ለጌታዬም ለአላህ ሰጋጅሁ እንጂ በግንባር ይደፋለታሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ በከንቱ አይደለም። አህመድ የተባሉት አመስጋኙ ማለት ነው፣ ጌታውን ከማንም በላይ እያመሰገነ ማለት ነው። ከዚህ በፊት ነው የእርሱ ማንነት ግለጽ፣ አንተ አምላክ ያላሳወቀኝን የውዳሴና የምስጋና ይሄ ሁሉ የክብር ባለቤት ናት። ሁሉን ከገለጽክ ምን ካልክ ይህን ሁሉ ጸጋው ልህልኛል ካልክ በኋላ ዛኔ ጉዳይህን ጠይቅ። ነቢዩ ሰለላሁ ዓለይሂ ወሰለም ወዲያው ሂደው አይጠይቁም። አምላኬን አመሰግነዋለሁኝ፣ አወድሰዋለሁ። ረጅም ስጁድ ያደርጋሉ፣ በዚያ ላይ ይጠይቁታል። ጌታ የአላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካሃዲምና የጀማ ዛኒ የሚያማሉት ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ ታቸል ከዚያ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ እርፋዕ ረእሰክ፣ ራስህን አንሳ ከስጁድ። ወሰልትዕጣ የፈለግከውን ጠይቀኝ ይሰጥሃለሁ። ወሽፋዕ ቱሸፋ፣ አማልድ ከኔ ፊት ምልጃም ተቀባይ ነው ያንተ፣ ይላቸዋል። አርፋ ረእሲ ያሉ ራሴንም አነሳለሁኝ ያሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋላድ። ስለማን የሚጠይቁ ይመስላቸዋል? የፈለከውን ጠይቀኝ ዛሬ ይሰጥሃለሁኝ ሲላቸው ጊዜ ስለማን ይጠይቁት? ደረጃን ጨምረው የኔን ምናምን ላለል አይደለም

ለዚህም ነው ስማቸው ሙሐመድ የተባለው ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ይበጣ እና ይህ የመጀመሪያው መልጃ ነው፣ ሸፋዓቱል ዑዝማ። ይህ ከዚያ በኋላ ፍርድ ይጀምራል። ሁለተኛው የመልጃ አይነት ምንድን ነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት አለም አይደለም። ይሁን አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው

ይህን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባ ማን ነው? ፈአነ አወሉ መን የድኩሉ አሉ፣ መጀመሪያ ገነትን የምገባት ነኝ አሉ። ከዚያ ማን ነው የተቀጠላቸው? የሚገባው ትውልዳቸው ነው። ስለ ራሱና ስለ ትውልድ አልተናገረም፣ በደንብ ተናግረዋል እንጂ አነ አወሉ መን የድኩሉ ልጀና የውበልቅያማ የትንሳኤ ወደዚህ ዓለም በመምጣት የመጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎቹ እኛ ነን አሉ። ያቺ ከኛ በፊት ብዙ ትውልድ አልፏል። እኛ የመጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስሮናል ተናግረዋል። እና ይሄ ነው ሁለተኛው፣ ምልጃ የጀነት ሰዎች ጀነት እንዲከፈተላቸው የማድረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱ ሁ ሰለላሁ ዐለይሂ ወሰለም ለዓሚሂ አቡ ጣሊብ ነው እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው። እነዚህ ነቢያቶች ከትውልዳቸው አጥያቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ አጥያት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልዱ፣ አብርሃምም ልክ እንዲሁ። ኢብራሂም ዓለይሂ ሰላም፣ ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከአጥያታቸው ያመዘነባቸው የበዛባቸውን ሰዎች በዚህ በኃጢአታቸው እንዳይቀጡ ይለምኑላቸዋል። ለንብያ ይሽፈዑን የውመል ቂያማ ነቢያት ብቻ ነው ወይ? አይደለም። መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉም እና ለእነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ለነዚህ ለእነዚህ ለምእመናን ምህረት አድርግላቸውና ገነት ለግሳቸው ብለው ይጠይቃሉ። አላህ ስብሐነው ተዓላ የዛኔ ለእነሱም በሩን ይከፍትላቸዋል። ይሄን ለማድረግ ዛሬ ገብርኤል አንታማል ማለት እንችላለን አይቻልም

መን ቃለ ላ ኢላሃ ኢለላህ ሙኽሊሰን ምን ቀልቢ ከልቡ ጥርት ባለ መልኩ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነዋ፣ በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰው ምልጃን ያገኛል። የሚጠበቅብን ይሄን ማድረግ ነው ነው

የተንሳኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ሀጢያቱ በጣም የበዛበት ሰው ዘግይቶ ያያል። የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ስብሓነ ወተዓላ ይነግራቸዋል፣ እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ለምናሉ፤ እነርሱ ጌታችን አላህ ካነ ዩሰሊ ማዕና ወየሑጅ ማዕና ወየሱሙ ማዕና ፈግፍር ለው ያረብ፣ ጌታችን አላህ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር እባክህን ምሕረት አድርግለት ብለው እንዲለምኑ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርኣን ላይ ቃል በቃል አላህ ቁርኣን ላይ ሁሉ ተናግሯል። ይዟቸዋል እንደሚመጡ ፈለይሰ ለሁ ልየውም ሃሁና ሐሚም ወላ ጣሙን ላ ምን ስሊን እያለ ነገራ የሚያማልዱላቸው ጓደኞች እንደሌላቸው ከህዲያኖችን እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አለ

እናት እና አባቶቻችን ጋር ከሆነ ነው ብሎ ይናገራሉ። ከዚያም አላህ ሂዱና ወላጆቻችሁን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቅድም እንዳልኩት የሸፋዓ መስፈርቱ ምንድን ነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች የሄዱና ወላጆቻቸውን እዛ ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት

ሁለተኛው ጥያቄዎች ምን ነበር? ውሻ ነጃሳ የተባለ የውሻ ነጃሳነት፣ ውሻ ነጃሳ ነው ወይ? በስልምና ላ ውሻ ነጃሳ አይደለም። እንዳትደነግጡ፣ ውሻ ነጃሳ አይደለም። ከውሻ የሚነጅሱ ነገራቶች አሉ ነው የሚባለው። ልክ ከሰው ነጃሳ ነው አይደለም፣ ሰው ነጃሳ አይደለም። ከሰው ግን የሚነጅስ ነገር የለም አለ። ልክ እንደዛ ማለት ነው። ከውሻ የሚነጅስ ነገር አለ። አዎ፣ ምን? ሽንቱ፣ ካካው፣ ልጋጎ ወይም ለሃጩ፣ እንዲሁም ደግሞ ደሞ ይነጅሳል። ከሰውስ? አዎ፣ ከሰው ልክ እንዲሁም ሽንቱ፣ ካካው፣ ደሙ ይነጅሳል። አያችሁ አይደል? ይህ ነው እና ስለዚህ ውሻ በቆዳው ዝም ብሎ ቢነካቸው ይሄ የሚነጅስ አይደለም። ነገር ግን ልጋጎ ወይም ሽንቱ፣ ካካው፣ ደሞ እነዚህ ይነጅሳል። እሺ፣ ስለዚህ ውሻ ይነጅሳል ሳይሆን፣ ከውሻ የሚነጅሱ ነገራቶች አሉ ነው። እሺ ሌላ ጥያቄ አለ። ይቀጥል። እሺ ሰላም ብያለሁ። ከጨረሳችሁ ልቀጥል። ሰላም እንዴት ነው? ሶሽ ጠይቀ። በነገራችን ላይ መጀመሪያ ላይ ተተና ሰላዲን ቃል አልፍም እኔ ስለ ክርስቶስ የማምነው ስለማቅ ጥያቄ ኖሮብኝ አይደለም የገባው። ግን ተፈቅርክልኝ፣ ሁለት ደቂቃ የሆነ መልዕክት ላስተላልፍልክ ፈቃደኛ ነህ? ሁለት ምናምን በሆኑ ቤት ምናምን ጥሪ ከእፎይ ጋር እንደምውይይት ምናምን ተብሏልና በዚህ ላይ እሺ። ብዙ ሰው ክርስቲያን የሚያስበው እኔና እፎይ እንዳልተገናኘን እንዳላወራን ነው፣ አይደለም አንቺን? ከነዚህ አነሽ አው ከእንደዛ ነው። ምክንያቱም ባለፈው ጥሪ ከደርጎ ነበር አልመጣም። አይተናል እፎይ ከኔ ጋር ከዚህ በፊት ቀርቦ ነበር። ይህን አልሰማችሁም? ሁላችሁም ከዚያም ለተናገረው ለሞገተው ሙግት ማስረጃ አውጣና አሳያልቁት። ማውጣት አቅቶት ተሳድቦ ዘልፎ ሄደ። ቪዲዮ ካልደረሰሽ ፈልጊና አገኘ ያላቸው ልጆች ካላችሁ ላኩላት። እኔ ጋር እንዳልቀረበ ድራማ ይሰራል። ልክ እንዲሁ ደግሞ ሙስሊሞች ከእኔ ፊት እንዳልቀረቡ እያለ እሱም ተከታዮችም ይህን እየሰሩ በጣም አፈሉ። የብሬ ነው መነገራቸው ለመሆን አልቀረበም። በደንብ ቀርቧል። የዛሬ አመት ከኔ ጋር ቀርቦ ነበር ይሄ ሰውዬ። ከዚያ በኋላ አንድ ንግግር ተናገረ። ነቢይ ሙሐመድ ስለ ላ ሰለም አይሻ በዘጠኝ ዓመት ተገናኝተዋል። እሺ ካልክ ሀምጣ እና ማስረጃ ሳውጣ እንዳሳየኝ አልኩት። ይሄን ማውጣት አልቻለም። ከዚያ ምን አደረገ? እኔ ነቢይ ሙሐመድ እንዲህ አደረጋት አላደረጋት ብሎ የራስን እንደዚህ ብልግና ቃል ተናግሮ ሄደ። ይወታቸዋል አይደለ? ይህን ተናግሮ ሄደ። ስለዚህ ከኔ ጋር በደንብ አድርጎ ተገናኝተዋል። ማስረጃ ማውጣት አቅቶት እንደ ሕፃን ልጅ እንደዚህ እንደዚህ አስለፍልፌ ነው። ይሄ ነው እንግዲህ ወደሄዳችሁ ማየት ትችላላችሁ። ማውጣትና መርታት ይችል ነበር ካለው ማለት የዛሬ አመት እኮ አይደለም። አሁን ለብዩ ሳደረ ምናምን የተባለው አሁን ነውና፣ አዳምጪ ልጨርስልሽ። ስለዚህ ይሄ ሰውዬ እየተገናኘን፣ አንድ ሰው ከኛ ጋር ተገናኝቶ ማስረጃ ማውጣትና እንትን ማለት ሲችል ጊዜ ይሄንን ተሳድቡና ዘልፎ ከሄደ በኋላ አንድ እድል ሰጥቼዋለሁ። ያንን እድል ደርሶታል። እሱም በዚያም ላይ ቪዲዮ ሰርቷል። እርሱም ምድል ነው። አንድ ሰው ከተሳደበ፣ ይሄ ሰውዬና ከዘለፈ ምን ካለ በቃ ችግር የለውም። ጥያቄ ያለኝ በስልምና ላይ ያልተመለሱልኝ እያለ ይፎክራል። ብዙ ጊዜ ልክ እንዲሁ ተከታዮችም እንደዛ እያሉ እየፎከሩ ነው። ስልምና ያልመለሱለትም እያሉ ኦኬ። ለዚህ ከሆነ ደግሞ ጥያቄዎችህን አምጣና ጠይቀን፣ ችግር የለውም። ለዚህ ግን አንተ ጋር ተገናኝቶ እንትን ለማለት ተሳድበ፣ ዘልፈ ኪዳሃል። ከዚህ በኋላ ደቂቃ ሰተን ቁጭ ብለን እንዲሳደብ ከሆነ አያስኬድም። ገብታችኋል አይደለ? ስለዚህ ከኔ ጋር አልተገናኘም የሚለው ስህተት ነው። በደንብ አድርጎ ተገናኝቷል። ማስረጃ እንደሌለው አሳየቸው። ተሳድቦ እስኪሄድ ድረስ ቪዲዮ ተለቆላቸው። ነገር ግን ከዚያ በኋላ እድል ሰጠሁት፣ መጥቶ እንዲጠይቅ። ማንኛውም ጥያቄዎች ካሉ አምጣና ጠይቅ፣ ችግር የለውም ማለት እሺ፣ ጠይቃለሁኝ። ነገር ግን በመጣ እዚያ ሚውት ልታደርገኝ ነው እያለ ቪዲዮ ሰርቷል። እንደፈለግክ ሚውት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል፣ ይሄ ቪዲዮ ሰዎች በውስጥ ልከውልኛል። አሁን የምናገራለሁኝ፣ ከዚህ በፊትም የዛኔም ተናግሬያለሁ። ይሄን ለጠየቁኝ ልጆች፣ እኔ ሚውት አላደርገህም እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ የሚወት አላደርግህም። ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፍ አለሁ ካላልከ በስተቀር ያለውን ሃዲ አንተ አይደለህም። አንተ ከኔ ዘንድ እንደ ማንኛዎቹም ናቸው። ቦታች አለርላ ተሳድበው እንደሄዱ ልጆች ነው። እሱም ገብተው እዚህ ተሳድበው ይሄዳሉ። አ ሌላ አዲስ ነገር አይደለም። መተህ አድሚን አደርግሃለሁኝ። ወላሂ ላ አድሚን አደርግሃለሁ። አንድ ሰው ኮሜንት ላይ ከተሳደበህ ብሎክ እንድታደርግ ስልጣንን ሁሉ አሳልፌ እሰጥሃለሁ። ይገባበታል አ እኔ ትንሿ ላይ እሆናለሁኝ። ይሄ ሁሉ ቃል እየገባሁለት ነው። አንተ ትልቁ ላይ ሆነህ እዚያ የምታወራውን እዚህ ጋር አውራ። አድሚን እሰጥሃለሁ። የፈለግከውን ብሎክ ታደርጋለህ። የፈለግከውን ሚዩት ታደርጋለህ። አይ ኮሜንት እዝጋልኝ ካልክ እዘጋለሃለሁ። ብቻ አንተ የምታወራውን መተህ እዚህ አውራ፣ ችግር የለውም። ያው ይሄን እናድርሱለት። ከዚህ በፊት መተው ልጆች ጠይቀው እሺ እናደርሳለን ይመጣል ብለው ቀርቷል። ይሻላ ስለዚህ አሁንም ይሄን አድርሱለት። እጠብቀዋለሁኝ እሺ አንዴ ማለት ነው። አንተ ራስ ቤት እንጂ አሁን እሱ እኮ የራሱ ቤት አይደለም፣ እንተና ቤት ነው፣ የእኔ ቤት ነው ማለት ነው። ጥሩ ነው የተደረገ እና የፈለጋችሁትን ሶስት፣ እዛችሁ መታችሁ ምናምን ያለውና፣ እዚህ ቤት ካልሆነ ሌላ ቦታ ሄደ እንትን ማለት ታችልም ማለት ነው። ሌላ ቦታ ሄደ ከራስ ቤቶች ግን፣ ከዚህ በፊት ቀርበን ተሳደበ፣ ዘለፈ እያለች ነው ከተሳደበ ማለት ነው ውሱ የምነግርን ነገር ከተሳደበ ከቁርአን ውጭ ከሆነ ያን ሁሉ ነገር ያወራው እኛ ራሱ ፎይ ለህግ እንዲቀርብ ከእናንተ ጎንነን ማለት ነው። ይቅርታ ጠይቋል፣ ሁሉ ስድብ እንደሆነ አምኖ ይቅርታ ጠይቋል። ሁሉ የሆነ ቢራች አለ ከኔ ጋር የቀረበውን መሐመድ እንዲል አድርገው ብሎ የተናገረው ነው እንደዚህ ይሄን ተናግሯል። አይ ስድብ እንደሆነ ያብናል፣ ያውቃል። እናንተ ግን ሆን ብላችሁ ምን ትላላችሁ? አይ ያለው ነው የተናገረው ትላላችሁ። ላይ አይደለም ያ ይሄን ያውቃል እሱ ራሱ ስለዚህ አሁን ምን ያደርጋል? አንዴ ከኔ ጋር የመነጋገር እድል አግኝቶ ነበር። አላወራሁም እያለ እየሰቀሳቸው አውቆ እየተጫወተባቸው ነው። ከኔ ጋር በደንብ አውርቷል። ማስረጃ አውጣ ብቻ ነው ያልኩት። ተሳድቦ ሄዳል። እንደዚህ ከሆነ ደግሞ ችግር የለውም። ምን ደሉን እስልምና ላይ ጥያቄ አለ የምትል ከሆነ ሁሉንም ጥያቄዎችን በምትፈልገው መንገድ እዚህ በዚያ ላይ የሚናገረውን ብቻ ነው የእርማት ብቻ የሚሰጠው። ያስተምር በቃ እዚህ ገብቶ ወላሂ ያስተምር። ግን እዚህ ጋር መቶ የሚያወራው ሁሉ እንደሌለ ነው ያሳይቻቸው። ነው ምልቃቸው የምር ነው ብላ የሚያወራ ሁሉ ውሸት እንደሆነ ማለት እና ይሄ ነው። ለማንኛውም ይሄ መልዕክት ደርሶት እሱ ሚዮት ስለምታደርገ ይባል እኔ አያደርግህም ብለሽ ና እንደምንም ደፍረህ ኩትፊት ናቁም እና ይሄ ነገር አውራበዩ ይሄን ይመስላል። ስለመጣሽ እናመሰግናለን። ጥያቄ ያለ፣ ይጠይቅ። ማንኛውም ከእርሱ ጋር የሰማችሁት ነገር ካለ መታችሁ ይጠይቁ። እዚህ ጋር መታች ይጠይቁ። አይ እሺ፣ ጥያቄ ያለ ይጠይቅ። ሰላሙ አለይኩም ወራህመቱላህ ወበረካቱህ። ሰላም ነው። ከአንተ ጋር እንትን ከማለት በፊት አሁን ባልከው ላይ እሱ እራሱ አምኗል እኮ ከዚ በፊት ካንተ ጋር መነጋገሩ አምኗል። እና ማስተባበያ ምን አድርጎ ነው ያቀረበው? ያየሁት ቪዲዮ ላይ የዛኔ እውቀት አልነበረኝም ገና መጀመሪ ነበር ምናምን አይነት ነገር ማስተባበያ አቅርቦ ነበር። እሱን ቪዲዮ ያቻለሁ እና እንኳን አንቺ እሱም አምኗል። ለታፈልገ ነው ለእህቴ እና ወደ ራሴ ጥያቄ ስመጣ እንትን ጀምራለሁ፣ ማለት ጾም ሻሩ ሲጀ ጀምር ያለው መስገድ አልጀመርኩም። ያው ትንሽ ቤተሰብ የሆነ የሆነ ጉዳይ ላይ ብቻ ነው፣ ሀዘን ነው ነገር ላይ ነኝና ወከባ ስላለ ብዙ ሰው አይን ውስጥ ልገባ እችላለሁ። ነው መውጣት ማለት ነው ወጥ ይሄ ከምን አንጻር ነው ይሄ ነገር አለ። እሺ በቻልከው አቅም ፈተው والله <سؤال> ما استطعت الا <سؤال> እስልምና ከተቀበላችሁ በኋላ በቻላችሁበት አቅም የአላህን ትዕዛዝ ትጠብቃላችሁ ትሰራላችሁ። በእናንተ ላይ አደጋ የሚፈጥርባችሁ ከሆነ ብትታዩ፣ ቤተሰብ ምናምን፣ እንደዚህ ተደብቃችሁ ቤት ውስጥ ክላስ እነሱ ወጣ በሚሉበት ጊዜ ሶላቶቻችሁን ሰብሰብ አድርጋችሁ በአንድ መስከር ትችላላችሁ። ነገራቶች እስኪመቻቸው ድረስ ችግር የለም። እና ይሄን እሺ

ጥያቄ ምንድን ነው? እሺ ጥያቄያቸው ምንድን ነው? ጥያቄ የላቸውም። ጥያቄ ከሌላችሁ ትንሽ እንቅራ ማለት ነው። ዛሬ አልቀራ ነው።